በጣም ሲኒየር ከነበሩ አመራሮች ጋር ብዙ በህይወታቸው ብዙ ነገር ካዩ አመራሮች ጋር እንደዚህ ያሉ ደግሞ ኢትዮጵያ ያላትን ውብ ጸጋ አብሮ አይቶ ከዛ ውስጥ ምንድነው ፈልቅቆ ማውጣት የሚቻለው የሚለውን ልምድ ለመቀሳሰምም እድል ፈጥሯል። እና ይሄ በራሱ ትልቅ የአተያይና የተግባራዊ ሽፍትም ጭምር ነው። ብዙ ታሪክ ቀይሯል ብዬ አምናለው። በጣም ብዙ እንደሄድን ነበር ያሰብኩት ማለት ውስጤ የነበረው በጣም ብዙ ሩቅ ይሄደናል። በቃ አሁን የተጀማመሩ ላውንች የተደረጉ በጣም ያው ሰሞኑን የጀማመርናቸው ስራዎች ተደማምረው በዚህ አመት በተለይ ደግሞ ከህዳሴ ግድብ ጀምሮ ያሉትን የተጀማመሩ ኢኒሼቲቭዎችን ደማምሬ አይቼ በጣም ብዙ ርቀት ትውልድ ሊያስኬድ የሚችል ስራ እንደጀመርን ውስጤ ፊል ያደረግ ነበረ። ባሌ ላይ መጥቼ ካየው በኋላ ገና ለካ ምንም አልነካንም የሚል ደግሞ ስሜት ተሰማኝ። የጀማመር ናቸው ነገሮች በጣም ጥቂት እንደሆኑ ነው ፊል ያረኩት ያለን ብዙ ነው ያለን ተነግቶ ሚያልቅ አይደለም ተሰርቶ ሚያልቅ አይደለም አሁን ያለው የተጀመረው ነገር በጣም በጨለማ ውስጥ ጭላንጭል ብርሃን እንደ ማብራት ነው ይሄ ጭላንጭሉ መብራት በጣም እየበራ እየፈካ እየፈካ ሄዶ ይሄ ሀገር ለብዙዎች መትረፍ የሚችል አቅም ያለው መሆኑን ማሳያ እንደሆነ ነው የገባኝ በአንድ ራጫፍ እስከ ሎላንዱ ድረስ ከትላልቆቹ ውሃዎች እስከ ትንንሾቹ የሚወርዱ ጅረቶች ድረስ ከእንስሳቱ ቫራይቲ ተቆጥሮ ማያልቅ አይነት ከታሪክም ተፈጥሮ ደግሞ ያልተጠቀምናቸው ነገሮችን ያለንን አፈርና ውሃ አገናኝተን ምርታማነትን ማሳደግ ወደምንችልበት ሁሉን በአንድ ላይ ማሳየት የሚችል አንድ ማዕድ ላይ መቅረብ የሚችል ነገር አየሁኝና ለካገና ብዙ የቤት ስራ አለብን የሚል ነው የሰጠኝ አሳይመንት። ብዙ በጣም ብዙ የቤት ስራ እኛም፣ ከኛ ቀጥሎ ያለው ትውልድም ትልቅ የቤት ስራ አለብን። ሶ የመፈለግን የቀጣይ ትውልድ አዳዲስ ነገሮችን እንዲፈጥርና እንዲፈጥን ተብሎ በመደመር መንግስት የተጻፈው ነገር የግድ ኤግዚስት አድርጎ ሰጥቶናል። ፈጣሪ ሁሉንም አንድም ነገር አላሳጣንም። የገባኝ እሱ ነው። ምንም ያጣነው ነገር የለም። ከኛ ግን ያለውን የማወቅ ፍላጎት፣ የፈለግነውን ደግሞ በአግባቡ አውቀ ነው ወደ ተግባር የመቀየር ወኔ። ይሄንን ወኔ ይዞ ደግሞ ያንን የሚመራ ሀይል ነው የሚፈልገው። ይሄን ካረ ግን ለምንድን ነው ምን ለምነው ክቡር ጠቅላይ ሚኒስትር ቅድም ያሉት እንዴት እኛ ለማኝ እንሆናለን? ይሄ ሁሉ በእጃችን ተሰጥቶን እያለ የሚለው በጣም ያሸማቅቃል። ሶ ገና ያልነካ ነው ብዙ ነገር አለ። በጣም ብዙ የቤት ስራ ነው የተሰማኝ። እንግዲህ ፈጣሪም ረድቶን ብዙ ነገር እንሰራለን ብዬ አምናለሁ። አመሰግናለሁ።